ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 አንዳስ ድንቅ ቃል ተጽፏል። ምዕመናን እግዚአብሔር የሚመለከተው ሰው ማን ነው? እግዚአብሔር የሚያየው ሰው ማን ነው? የእግዚአብሔር ልብ የሚያዘነብልለት ሰው ማን ነው? እግዚአብሔር እሺ የሚለው ሰው ማን ነው? እንዲህ ይላል እግዚአብሔር ቃል ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደ ምንቀጠቀጥ ሰው እመለከታለሁ ይላል። እንዴት ድንቅ ቃል እግዚአብሔር ወደ ትሁት ልብ ያያል። ትሁት ወደ ሆነችው ወደ ቅድስት ድንግል ማርያም ያያል። አፈርና ትቢያ ስሆን ለሚል ለአብርሃም ይገለጣል። እኔ ጭንጋፍ ነኝ የሚለውን ጳውሎስን ሶስተኛ ሰማይ ያደርሰዋል። እግዚአብሔር ከትሁታን ጋር ይገኛል። ከትዕቢተኞች ከኩሮች ጋር አይደለም። እግዚአብሔር ልባቸውን ከሚያዋርዶ ከሚንቀጠቀጡ ከሚደነግጡ ሰዎች ጋር እግዚአብሔር፣ ከተሰበረ ልባቸው መንፈሳቸው ከሚሰበር ሰዎች ጋር፣ እግዚአብሔርን በልዕልና ከሚያከብሩት ሰዎች ጋር እግዚአብሔር ይገኛል።